ዳኒ ሻንጣውን ጠቅልሎ ሊሄድ ሲል፣ አባቢ ሻንጣህን አስቀምጥ እየተማቴ ድም ታስፈልገኛለህ ብሎ አስቀረው። ትሁት እንግዲህ በዚህ አጋጣሚ ሻንጣዋን ጠቅልላ ተስፋ በመቁረጥ ላልመለስ ወደ ቤተሰቦች እሄዳለሁ፣ እዚህ ስድስት ዓመት ሰርቻለሁ አባዬ፣ አንድም ቀን ግን ቤተሰቦችን ብዬ አላቅም። አሁን ግን አባዬ ቻው ትልና አባዬን በዚህ መልኩ ታቅፈዋለች ማለት ነው። በጣም ያሳዝናል ለመናገር እና ትሁት ከዚህ ቤት መውጣት የለባትም። ሲጀመር አሁን ትሁትን ደግሞ ለማሳፈን ቴና ደግሞ በምትችለው እየሮጠች ነው ማለት ነው። ከዛ ልጁ በጣም ያስጨንቃታል ማለት ነው። አንድ ሚኒኤል ብር ታመጫለሽ ይልና ያስጨንቃታል ማለት ነው። አባቢ ደግሞ ያፈነው ልጅ ያገኝና አንተ ባላሰብኩት መንገድ ነው ያፈንከኝ። አሁን ግን ምን አባትከም አታመጣ ወይ? ከዚህ ውጣልኝ ወይ ደሞ በፖሊስ አዚዛሀለሁ ይለዋል። እያስፈራራሀኝ ነው አሁን ምስ መክፈል ይሻልሃል ወይስ መታፈን ይለዋል። ያኔ ምንም ሳላውቅ ነው ያፈንከኝ። አሁን ግን ምንም አታመጣም፣ ሄድ ከዚህ ይልና ያፈነውን ልጅ በስነ ስርዓት ጭምልቅልቅ፣ ሽቅብቅብ አድርጎ ያባረረዋል ማለት ነው። ከዛ ቲዩት ቴናን አንድ ቆይዝና አንድ ሚሊዮን ብል ካላመጣሽ አንቺን ዘጠኝ ትናንሽ ነው የማደርግሽ ይላታል ማለት ነው። ከዛ በኋላ እሷም እንግዲህ በዛ መንገድ ተጨናንቃለች ማለት ነው። አባቢም እንግዲህ ትሁትን ትሁት አንቺም ለምንድ ነው የምትሄጂው? ይላታል እኔ ከቤተሰቦቼ ንግስት ነኝ። ከዚህ ሀገር እዚህ ስድስት አመት ስሰራ በደሞዝ ነው የሰራሁት እንደ ሰራተኛ ሁኜ ኔድ ቤተሰቦቼ ግን ንግስት ነኝ ትለዋለች። አባቢም ሀሳብሽን መጋፋት አልፈልግም ልጄ፣ መሄድ ከፈለግሽ ትሄጃለሽ፣ ግን ስድስት አመት ይን ያክል አመት ኖረሽ እንደዚህ ሁነሽ ነው የምትሄጂው? ይላታል። አባዬ እኔ እኮ በቤተሰቦቼ ምንም ባሌ ዝም ንግስት ነኝ ትለዋለች። እዚህ ግን ካሌብ በጣም እያሰቃየኝ ነው። አስቀያሚ አስቀያሚ ንግግር እየተናገረኝ ነው። በጣም ያሳዝናል። ትልና ትሄዳለች ማለት ነው። ወታ ትሄዳለች። ካሌብም እንግዲህ ያብዳል። ትሁትም እንግዲህ ትሄድና ለልጁ ወይ ካሌብን ወይ ትሁትን ነው ማፈን ያለብን እሱን የሚያዋጣን ይላታል። አረባክሽ ክሽ ድጋሜ ሌላ ወጥመድ ውስጥ ልታስገቢ ከዚህ በኋላ በአንቺ ሀሳብ እና በአንቺ ንግግር የምሄድ ይመስልሻል? ይላታል ማለት ነው። ከዛም በኋላ መጨረሻ ላይ እሺ ቆይ ምን ላድርግ ከሌለኝ ስየት ልሄድ ትለዋለች ማለት። ምን አገባኝ የተምረሽ የትም አምጪ አስራ አምስት ቀን እሰጥሻለሁ በአምስት ቀን ውስጥ አንድ ሚኒል ብር ካላመጣሽ ወጋሽ እንደምሰጥሽ ይላታል ማለት ነው። ከዛ መጨረሻ ላይ እንደዛ ይልና አባቢ በጣም ያዝናል፣ በትሁት መሄድ ማለት ነው። እውነት ትሁት ከሄደች ከዚህ በጣም ነው የሚያስተላው፣ ምክንያቱም አባቢ ብቻውን ነው የሚሆነው። በጣም የሚያስጠላ ነገር ነው የሚፈጠረው ማለት ነው። ዳኔም እንግዲህ በጣም ደብሮታል። ለምንድን ነው ይህን ሰምታይ ሆንኳን ለምንድን ነው የማትወጣው ይለዋል ማለት ነው። ካሌም ማለት ነው፣ ለዳኒ እንደዛ ይለዋል። ዳኒ ደግሞ አባቢ መልሶ ነው እንጂ እኔ ለመሄድ ወስኜ ነበር፣ ግን አባቢን ጠይቀው ለምንድን ነው የማሄድ በለውና፣ ከዛም በኋላ እሺ ካለህ እኔ እወጣለሁ፣ ዝግጁ ነኝ ይለዋል ማለት ነው። ከዛም በኋላ አንተ ፊቴ ላይ ውሽማህን ቴና ትብለህ፣ እንደዚህ እያለ እንግዲህ ዳኒንም ያሰቅቃ ይዋል ማለት ነው። ከዛም በኋላ ዳኒ እሺ በቃ በምን ላግዝህ፣ ጊዜ እንግዲህ በኋላ እኮ ትሁት የልቧና ትነግረኛው አባቢ ይለዋል ማለት ነው። ከዛ አባቢም ትነግረሃለች፣ አንተ እንደ በፊቱ መሆነ መቅረብ ትችላለህ። ምን ልርዳሽ ካልካ ሁሉንም ነገር ዘርግፍግፍ አድርጋ ነው የምትነግርህ ትለዋለች። ሰላም ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ደህና ነኝ አለሁ። ላይክ እያደረጋችሁ ፕሊስ በላይክ ግቡልኝ እና አበረታቱኝ ማለት ነው። ከዛም በኋላ ካሌብን ታሳፍናለች ትሁትን ስለምትሄድ ትሁትን አታገኛትም። ኦልሬዲ ከቤተሰቦቿ ስለምትሄድ ማለት ነው። ካሌብን ግን ታሳፍነዋለች ማለት ነው። ይሄኛው የሚያፍነው ሰውዬ እንኳን ባያፍንላት በሌላ ታሳፍነዋለች ማለት ነው። ከዛ መጨረሻ ላይ በቃ እሺ ይሁንትልና ትመለሳለች ማለት ነው። ከዛ ካሌብን ለማሳፍ ካሌብን ታሳምናለች ማለት ነው። ከዛ አባቢ ምን እንደረዳ ትፈልጋለህ ይለዋል ዳኒ ማለት ነው። ሰማንያውን እንድታወርድለት ሰማንያውን እንድትቀድለት ፈልጋለ እሱ እንኳ የማይሆን ነገር ነው ይለዋል። እሷ ያላት ለሱ ይሄ ነው እና ሌላ ምን እንዳረግለት ፈልጋለ ሲለው፣ በቃ ከልጁ ጋር እንዳዲስ ተግባባራ። ልጁ ወይ እንዲያፍናት አድርግ ወይ እንደፈለገ ያድርጋት፣ ልጅቷ እንደፈለገ ያድርጋት ይላል። እንግዲህ እንደምታዩት እሱን በዚህ መንገድ በጣም እብድ ብሎ በቃ ልቅ ሽም አንቺ ነሽ ህይወቴን ስራዬን ያበላሸሽብኝ እያለ ያብድባታል ማለት ነው። በጣም ገራሚ ገራሚ ነገሮች ተፈጥረዋል። ከዛም በኋላ ቴና እንግዲህ አባቢ ሲሄድ ከኋላ ከኋላ ትከታተላለች። ከኋላ ከኋላ እየተከታተለች ከኋላ ከኋላ እየተከታተለች አባቢ እባክህ ቅርታ አድርግልኝ ትለዋለች ማለት ነው። ከኋላ ከኋላ አሁንም እየተከታተልሽኝ ነው የሚያፈነኝ ሰው የይዘሽ መታሽ እየተከታተልሽኝ ነው ይላታል። አባቢ ቆይሽ እኔ ቅርታ አድርግልኝ፣ ልብ ተሰብሯል። ቅርታ ማረግልሽ ሆኝ ሆነሽ ነው ማሳየት ያለብሽ ዝም ብለሽ ግን አደለም ይቅርታ ማድርግልሽ ሁነሽ አሳየኝ ይላታል። እሽምን ብሆን ነው የምታምነኝ ወይም ደግሞ እሽምን ብሆን ነው የምትቀበለሽ ስትለው፣ እሱ ነቤት ስንሄድ እንነጋገርበታለን አሁን ግን አት ከታተይኝ ይላታል ማለት ነው። እሷም እንግዲህ ተናዳ ፈሩን ትረጫለች፣ ጓዳውን ትረጫለች። ትሁት ልትሄድ ነው ምን አድርጋቸዋት ነው ትሁት የምትሄደው ለመሄድ ወሰናለች ምናምን ይላሉ ለመናገር ከዚህ ድራማ ላይ ትሁት ከሌለችበት ናሆም ድራማ ላይ ናሆም ከሌለበት ኖሃሜን ድራማ ላይ ናሆም ከሌለበት አይጠም ምክንያቱም መጀመሪያ ሲመጡ እነሱን ስለሆነ ያየነው ደግነት በቃ እንደሚያስጠላ ነው እኔ የሚገባኝ ማለት ነው። ለማንኛውም ግን በጣም በሚገርም እና በሚደንቅ ሁኔታ ማለት ነው ትሁት መሄድ የለባትም። አኪድ አባቢ ይሄድ ግን በሁለት ቀንና በሶስት ቀን መሸኘት አለበት፣ ወይም ደግሞ ካሌብ ሂዶ ነው የሚያመጣት። ካሌብ ይሄዳል። በቃ አሁን እነሱ ሊያሳፍኑት ምናምን ሲሄድ ቤቱን ጥሎ እንዴት ትሁትም አትሄድ የሚልና ካሌብን ይዞ ያመጣታል ማለት። ካሌብ ይቅርታም አላደረገችለትም ምክንያቱም እንደምታፈቅረው እያወቀ አኪድ ያቃል እኮ እሱ ዝም ብሎ ሲጠብር ነው እንጂ ከሱም ብሶ ይቦርጫም የሆነ ሰውዬ ማለት ነው ለማንኛውም ግን በዚህ መክር መልኩ ትሁትን ሂዶ ያመጣታል ካሌብ ማለት ነው። ከቤተሰቦቿ ይቅርታ ጠይቆ በዛውም ሽማግሌ ጠይቆ አግብቶ ያመጣታል ማለት ነው። ቴና ግን ትሁትንም ወይ ደግሞ ካሌብን ለማሳፈን ወጣ ውረድ ውስጥ እየገባች ነው ማለት ነው። እንዳድ ሌላ ተንኮል፣ ሌላ ክፋት እየሰራች ነው ማለት ነው። በጣም ያሳዝናል፣ ሆነን ለመናገር። በዚህ ደረጃ እንግዲህ ክፋት፣ በዚህ ደረጃ ተንኮል ይከብዳል፣ ሆነን ለመናገር እኛ ለማንኛውም ግን በዚህ ደረጃ ተንኮል ባትሰሪ በዚህ ደረጃ ክፋት ባትሰሪ ይሻላል። ምክንያቱም ዝሮ ዝሮ ክፋቱን ተንኮሉ ማንችን ስለሚጠልሽ። ግን ትሁት በጣም ቴና በጣም ተጨንቃ በቃ የምትገባበት የምትወጣበት ወይኔ፣ ምን ላድርግ፣ እንዲያው ምን ውስጥ ብገባሽ፣ እንዲያው ምን ውስጥ ገብቼ ራሴን ባሾልክ ይሻለኛል፣ እንዲያው ምን ውስጥ ገብቼ ራሴ እንትን ብል ይሻለኛል ምናምን እያለች እንግዲህ በጣም ነገር ከባድ ነገር ውስጥ ገብታለች ማለት ነው። በጣም ያሳዝናል። እኔ በዚህ ደረጃ አልጠበቅኩም። እንግዲህ ትሁት ምንም ማድረግ አይቻልም። ትሁት ወደ ቤተሰቦቿ ወዳ ልትቀላቀል ነው። ቤቱ እንግዲህ ቴና ብቻ ቤት ይዘው ነው አሁን ወረዴ ይመቻታል ምግብ ምንትን እያለች ለመበረዝ ምንም ለማለት ምንም ለማለት ይመቻታል ማለት ነው። እና ምን ልላችሁ ፈልጌ ነው። ለምንድን ነው ላይክ አርጋችሁ ማትገቡት? ላይክ ስንደራረግ እኮ ለሁላችንን ምንም የሚጠቅም እና ላይ ላይክ አድርጋችሁ ግቡ። ላይክ አድርጉ ለማለት ያክል ነው እንዳትረሱት ነው እና በእናታችሁ ላይክ እየተደራረግ ላይክ አድርጉ። ስትገቡ ላይክ እያደረጋችሁ ላይክ ዋነካ እያደረጋችሁ ንበረታታ ለማለት ያክል ነው። ሰብ ያላረግኳችሁ ደግሞ ኮሜንት አስቀምጥልኝ፣ ሰብ አረገችኋለሁ እና ለማንኛውም ወደ ዋናው ግሩፕ ስንገባ ወደ ዋናው ቲና እንግዲህ በዚህ መልኩ በጣም ተበሳጭታና በጣም ተነዳ በቃ ሁሉም ሰው አላቀርብም ብሏታል ዳኒም እንደ ካዳ ታውቃለች አባቢም እንግዲህ ይቅርታሽን የምቀበልሽ ሆነች ስታሳይ ነው ምናምን ብሏታል እንግዲህ ምንድ ነው የምትሆነው ሰማኒያውን ቅደጅ ነው የሚላት ሰማኒያውን ቅደጅ እና ይቅርታ አደርግልሻለሁ ከዛ ካሌብን ደግሞ አንተ ውጣ ብሎ እንግዲህ ካሌብንም ከቤት አስወጥቶታል አባቢ ውጣሌ ከቤት አንተ ምንም አታደርግልኝም ሚስትህን ይዘህ ውጣልኝ ሚስተህን አዎ ሚስተህን አባቢ እኔ እኮ ሚስትህ እኮ እንዳለኝ አላውቅም። አባቢ ሚስቴን ሚስት ሚስት አይደለሁ እንደ እኔ ትለዋለች። ከዛ በኋላ ይናደዳል። እንደገና ዳዲ ደግሞ ገብቶ እኔ እንዴት ተመለስክ? ለምንድን ነው ለመሄድ ያሰብከው? ለምንድን ነው ለመሄድ እንደዚህ ቆቆሁ እየተጨማለቀ የእንትን ስራ ምትሰሪ ለምንድን ነው ይላታል። ማለት ነው ሰውየው ሊገለይ ነው። አንድ ምንል ብር አምጭ እያለኝ ነው ትለዋለች። ማለት ነው እንዲህ ሰውዬው ደሞ ቁጥር መቁጠራ አይችልም፣ እንደ ቁጥር አያውቅም፣ እንደ ቁጥር መቁጠራ አያውቅም። እንዲ ይላታል ማለት ነው። ከዛ በኋላ እናሁም እናንተ ሂድ እናነግርልኝ እንዴ ይህ ጎልያድን ጎልያድን የሚያክል ሰውዬ አንተ ነው ማለት ነው የሚያፈዳው ልጅ፣ አንቺ ድቄት ነው የሚያረቅሽ ይችላል ማለት ነው። አንተ ፈራው እንዲ ለምን አልፈራም እንዴ ወንድ እኮ ነ ከአንች ትንሽ ከፍ ብል ነው። እሱ እኮ ጎልያድን ነው የሚያክል። መዝሙረ ዳዊት ቅዱስ ዳዊት በወንጭ ፌጣ ጎልያድን ያንን ግብዳ ያንን ግብዳ ሀገር የማይችለውን ቅዱስ ዳዊት በጸሎቱ በወንጭፋ እንዲ የዘረረውን እሱ እንዴት በምን ኃይሉ ጎልያድን ሲል ግን ምን እንዳስታወሰ ይልንገራችሁ። በዚህ አጋጣሚ ቅዱስ ዳዊትን ፊልም አይታችሁት ከሆነ በጣም ግብዳ ነው። ጎልያድን እና ጎልያድን በጣም ከትልቅ ከመሆኑ የተነሳ ሁሉም ሕዝቡ ነው የሚፈራውና ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ቅዱስ ዳዊትን ስለመረጠው ቅዱስ ዳዊት በወንጭፍ እንደሚጥለው እንትን አለና ልክ ቅዱስ ዳዊት እየሄደ እያለ ግን በነገራችን ላይ ሀሴት ልብን የሚያረሰርስ ፊልም ነው። ከዛ እንደገና ደግሞ የሆነ በቃ ታሪኩንም ስታዩት ፊልሙንም ስታዩት እኔ በእንባ ነው የጨረስኩት። እና ልክ ቅዱስ ዳዊት ይዞ በወንጭፍ በጠጠር ድንጋና ቱን ሲሎ ጎልያድን ወደቀ ማለት ነው እግዚአብሔር ኃይልም ተጀምሮበትና በጣም ደስ ነው የሚል በዚህ አጋጣሚ ፊልሙን ጋብዣችኋለሁ ማየት ትችላላችሁ። ቅዱስ ዳዊት ብላችሁ ማለት ነው መንፈሳዊ ድራማ ነው እና በጣም ነው የሳኩት። ጎልያድን የሚያክል ሰውየ ሲል ማለት ነው እና እንግዲህ ከዚህ ውስጥ አታስገብኝ፣ እኔ ከዚህ በኋላ በአንቺ ስራና በአንቺ ተንኮል እዚህ ውስጥ ገብቼ ራሴን እንትን ማለት አልፈልግም ይላታል ማለት ነው። ከዛ በኋላ እናትል ተተወይ ነው ስለው አልተውሽም፣ ግን የገባሽበት ነመቃር ረመጥ ራስሽ ነሽ መወጣት ያለብሽ እንጂ እኔ ከዚህ ውስጥ ገብቼ ምንም አላደርግም፣ አታነካኪኝ፣ ያለፈ ጸጸት ይበቃኛል፣ ያለፈ እንትን ይበቃኛል፣ ምናምን እያለ እንግዲህ በጣም በምሬትና በ በብስጭት ነው ሲያስረዳት የነበረ። እሷ ግን ካሌብ ለአንተ ብዬ እኮ ነው፣ እስኪ ዘወር ብለሽ ከኋላችንን እየው ተመልከት፣ እስኪ ምን ምን ያህል ህዝቤ እንደሚኖር እኔማ፣ አልተዋቸውም፣ አልፋታቸውም ምን ምን እያለች እንግዲህ፣ አሁንም የክፋት እንትኗን እየጠነሰሰች ነው ማለት ነው። ለማንኛውም ግን በጣም ደስ የሚል ድራማ ነው። ላይክና ሼር ሰብስክራይብ እያደረጋቸው አበረታቱ።